ህይወት በብዙ ሰልፍና ድል መንሳት ደግሞ የተሞላች ጉዞ ነች። በተለይ ደግሞ አንዳችን ነገር ለመስራት ለማድረግ፣ ለመፈጸም ራዕይንና ዓላማን ያረገዝን ሰዎች ስንሆን ሰልፋችን ብዙ ነው፣ ድላችንም ብዙ ነው። ህይወታችን የሁለት ገጽታ ባለቤት ነው የሚሆነው። በዘካሪያስ መጽሐፍ ላይ ጌታ እግዚአብሔር ሲናገር በዘካርያስ በኩል በኃይል አይደለም፣ በብርታት አይደለም በመንፈስ ነው ብሎ ይናገራል። በመንፈሴ ነው ብሎ ይናገራል። የሰው ኃይል የሰው ብርታት የሰው ጥበብ የሰው ጉልበት ማከናወን መፈጸም ማድረግ የማይችላቸው ቦታዎችና ነገሮች እንዳሉት እግዚአብሔር ስለሚያውቅ ኃይል፣ ጉልበት፣ ብርታት ሳይሆን መንፈሴ ግን በአንተ ታላቅና የበረታውን ነገር ያደርጋል ይላል። አያቸው። አንዳንዴ በህይወት ጉዞ ላይ ምን ጠቢብ ብንሆን ምን አዋቂ ብንሆን ምን የብዙ ችሎታ ባለቤቶች ብንሆን የማንችላቸው በእኛ በተባሉ ጉብዝናዎችና ጉልበቶች የማንከውናቸው የጌታ መንፈስ አብሮነትና መገለጥ ብቻ የድላችን ምክንያት የሚሆንበት ቦታዎች አሉ። ነገር ግን ዛሬ ትኩረቴን ማድረግ የፈለግኩት ከታች ወረድ ብሎ የተናገረውን የትንቢት ቃል ነው። አንተ ተራራ ሆይ ዐረ ለመሆኑ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ያለውን ቃል ነው። እግዚአብሔር ስለ ዘሩባቤል ባቤል ሲያይ አንድ ነገር አየ። እንደ ተራራ በፊቱ የቆመ ከፍታ ተራራ፣ ለባለ ራእይ፣ ለባለ ተጓዥ፣ ለነገ አርቆ ሀሳቢ ምንድን ነው ካላችሁኝ ዛሬ ባለበት የእሱ ሁኔታ ላይ ነገ ሊደርስ ህልም አድርጎ ከተለመው ነገር ላይ በመካከል ያለ ኦብስተክል እንዳያልፍ እንዳይሻገር እንዳይራመድ፣ ከዛሬው ማንነቱ ተነስቶ ነገ ብሎ ድሪም ያደረገውን ነገር እንዳይዝ በመካከል ያለ አስቸጋሪ የሆነ ላለመከናወን ላለመራመድ የሚሆን ችግር ማለት ነው። እግዚአብሔር ለዘሩባቤል ቤቱን እንዲገነባ ህዝቡን አስተባብሮ በሰለሞን ተመስርታ የነበረችውን የመቅደሱን ስርዓት እንደገና ከምርኮ በኋላ መልሶ የአቺ ባብሎናውያን ያፈረሷትን የሰለሞንን የተገነባችውን መቅደስ እንዲያድስ አሳይመንት ሰጥቶት ነበር። ሚሽን ሰጥቶት ነበር። ያንን ለማድረግ ሲነሳ ግን ብዙ ፕሮብሌሞች ነበሩ። በዘሩ ባቤል የግንባታ የዓላማ መንገዱ ላይ እንደምታውቁት በውስጥ በነ ሰንበላጥ በነ ጦቢያ ብዙ ጦርነት ነበረ። እንደገና አገሪቱ ከብዙ ጊዜ ከሰባ ዓመት ምርኮ በኋላ ስለተመለሱ ብዙ ማቴሪያል አልነበራቸውም። የፈራረሰች ምድር ናት። ሶ ይሄን ለመስራት ሲነሱ በጣም ብዙ አስቸጋሪ ችግሮች አስቸጋሪ የሚባሉ ነገሮች ነበሩ። እነዛ ለዘሩባቤል ነገ ሰርቶ ሊጨርሰው ባለው ህልሙ መሀል የተቀመጡ ከፍተኛ ችግሮች ነበሩ። እግዚአብሔር ሲጠራው ተራራ ብሎ ጠራው። ታዲያ ይሄንን በዛሬው የዘሩባቤል ህይወትና ነገ ገንብቶ ሊጨርሰው ባሰበው ህልሙ መሃል በመካከል ቆሞ የነበረውን ተራራ እግዚአብሔር እንዲህ አለው ኧረ ለመሆኑ አንተ ተራራ ሆይ ምንድነህ በዘሩ ባቤል ፊት ደልዳላ ሜዳ ትሆናለህ አለው እግዚአብሔር ምን አደረገው ያንን ተራራ የዘሩ ባቤል እግሮች መረጋገጫ አደረገው ዘሩባቤልን ከስራው ለማስተጓጎል ዘሩባቤልን ነገር ሊደርስበት ካለው ህልም ለማስቆም ዘሩባቤልን ከተነሳለት እውነት ወደኋላ ለመጎተት የሚችል ኃይል ሳይሆን ለዘሩባቤልና ለትውልዱ ያ ተራራ መረማመጃ ደልዳላ ሜዳ እንዲሆን እግዚአብሔር ተናገረ። ዛሬም በህይወት ሰልፍ ውስጥ ህልምን ለያዝን ለኛ፣ ዛሬ ላይ ቆመን ነገን ለማየት ስንል እንደ ተራራ የብዙ ነገር ውጥረቶች ለከበቡ ለኛ የዘሩባቤል አምላክ ዛሬም እንዲላል የእናንተን ስም አስገብቶ ዛሬ ዘሩባቤል የለም፣ ዮዲት አለች። ይህንን ደግሞ ቪዲዮ የምትመለከቱ አላችሁ። ኧረ ለመሆኑ ምንድነህ? በዘሩባቤል ፊት እንዳለ በዮዲት ፊት፣ ይህን መልእክት በምታዩት በእናንተ ፊት ደልዳላ ሜዳ ትሆናለህ ይለዋል እግዚአብሔር። በእርግጥ እግዚአብሔር ለዘሩባቤል የተናገረውን ይህን ቃል ፈጸመ ወይ ካላችሁ፣ ኦፍኮርስ ዘሩባቤልና ትውልዱ ሊሰሩት ሊያደርጉት የተገባቸውን ነገር በጠላቶቻቸው ፊት እግዚአብሔር ሞገስ፣ እግዚአብሔር አቅርቦት፣ እግዚአብሔር አቅም ሆኗቸው ስራውን ጨርሰዋል። ዛሬም ለአንድ ሰው እንዲህ ላለው በሕልሙና በአሁኑ ሁኔታው መሃል እንደ ተራራ ገዝፎ የተቀመጠ ማንኛውም ሁኔታ እግዚአብሔር እንዲህ ይለዋል፣ አንተ ተራራ ሆይ ምንድነህ? በእንትና ፊት ደልዳላ ሜዳ ትሆናለህ። በኢየሱስ ስም እንዲህ ሆኖ ራእያችሁን ራእያችንን ወደ ፍጻሜ የምናደርስበት የእግዚአብሔር ተግሳጽ የእግዚአብሔር ኃይል በጠላቶቻችን ለሚወርድበት ቀናት ይሆን። እወዳችኋለሁ። ተራራው ደልዳላ ሜዳ ሆኖ እንሻገረዋለን ብለን ሲሆን